እንቁጣጣሽ እንኳን ደህና መጣሽ፣ በአበቦች መሃል እንምረሽነሽ፣ ሁሉም ብቅ ብቅ ሲላ አዲስ ልብስ ለብሶ ቤቱ ተጓዝ፣ ጉዞ በለምለም ቄጤማ ታስነኪው ነበረ። እንዲህ በሚል ዜማ ም ነው ተለየሽኝ መስከረም ሳይጠባ እንቁጣጣሽ እያልን ሳናጌጥ አበባ ኋላ ላይም የዘፈኑ ቀረጻ ይጀመራል። ሰለሞን የራሱን ግጥሞች በሚገባ ከተጫወተ በኋላ ወደ ቅብብል ግጥሞች ተሻግሮ ሲያዜን የሚቀበሉ ያቀ በወጣት አንደበት የምንመረቅበት የዳዊት ጽጊያ ማናማን የቅርብ ወዲህ የአዲስ ዘመን ዜማዎች የኛ ዘመን ደግሞ መታወሻና ቀለም ነው። ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሀምራዊ በዚያ ላይ ደመናው እንደ ጥጥ ተነድፎ እየተራራቀ ሲያንጃብብ ተቃቅፎ አንተ ነው መስከረም ዓመቱ ግጥማችን ይሁን ሆሳው ይነሳ የማይበጀን ገለል ይበል። መስከረም ሲጠባ አደይ ሲፈነዳ ከአበቦቹ መሀል ወጣች ጽጌሬዳ ደማቅ ፈገግታዋን ጸዳሏን ተላብሳ ከሆደ የዘለቀችውን እንዳትረሳ የቴዎድሮስ ታደሰ ሙዚቃ አዚያዚያሙ ልብ የሚነካ ሜሎዲው ከጆሮ ስር ሲያንዣብብ የሚውል ሙዚቃውን ለመስማት መስከረምን የሚያስናፍቅ መስከረም ምክንያት አድርገው ከተሰሩ ከተዘፈኑ ሙዚቃዎችና ግጥሞች የተወሰኑትን እናስታውስ። መስከረም ሳታልቅብን ለመስከረም የፈሰሱ ዜማና ግጥሞችን ልብ እንድንል እንድንደሰትባቸው ያህል ብቻ። ለአዲስ ዘመን፣ ለእንቁጣጣሽ፣ ለመስቀል፣ ለሁሉም የመስከረም በዓላት ከሰሜን ጫፍ እስከ ደቡብ ጫፍ፣ ከምስራቅ እስከ ምዕራብ የሀገሬን ማዕዘናት ለሚያውዱት አውድ ዓመቶች እና ለራሷ ለመስከረም ጭምር እንኳን አደረሳችሁ። ክረምት አልፎ በጋ መስከረም ሲጠባ፣ አሮጌ ዓመት ሄዶ አዲሱ ሲገባ፣ አደይ ተከናንባ እንቁጣጣሽ ስትደምቅ፣ ምድር በልብላሜ ፀሐይ በሳቅ ስትሞቅ፣ አዲስ ዓመት ሁሌ አዲስ ይታሰባል፣ ምኞት ይታቀዳል፣ ተስፋ ይታለማል። ሁሉም በየቤቱ እንደ አዲስ ይነቃል፣ ሁሉም በየሙያው ባጭር ይታጠቃል። መስከረም በሆነ ሲል ተፈሪ አለሙ በግጥም እንዲህ መስከረምን የመስከረምን ትጋትና የመስከረምን መታተር ናፍቆ ተመኝቷል። መስከረምን የሳለ የኳለ በቃል ህብር ያደመቀ የሚታዩበቷን በአማረ መቻል ሁሉ የገለጠው ጥበበኛ እልፍ ነው። ወደውም ግን አይደል ተፈጥሮ ባህል፣ ልማድ የፈጠሩት አጅብ፣ ከዜመኛው ዜማን፣ ከገጣሚው ቃል፣ ውበትን ከሰዓሊው ውብ ቀለምን ገብሩልኝ የሚል ነው። በዚህም ሀሳብ ላይ ሀያሲ ደረጀ በላይነህ በአዲስ አድማስ የጊዜውንና የጠቢባኑን ተወዳጅቶ በዚህ ጉዳይ ላይ ሀሳቡን አቃርቷል። በአዲስ ዓመት የችቦ ልኮሳው የአደይ አበባው የመስቀሉ ደመራ የቢራቢሮ ውርውርታ ሁሉ ቀልቦ ይስባል። ችቦ በራሱ ብርሃን መጣ የምስራች ወንዞች የተለያዩ ወዳጅ ዘመድ ልናገናኝ ቀኑ ደረሰ ማለትም ምልክት ነው። ሰማዩና ወንዙን በፈገግታ መሳሳቃቸው አይቀርም። የደፈረሰ ጅረት፣ የጠገገ ሰማይ ይሰናበቱና ብሩህ ንጹህ ይሆናል። ታዲያ ይህን ያስተዋሉ ከያንያን፣ በተለይ ደግሞ ገጣሚያን በራቸውን ስለው በቀለም ያፏጫሉ ወይም ይናጫሉ። ብዙ ጊዜ ግን ውበትን ያደንቃሉ። እዮሃ፣ አበባዬ መስከረም ጠባይም ይባላል ይላል። በውብ ስንኝና ስነ ስዕል መስከረምን ከገለጹ መካከል ገብረ ክርስቶስ ደስታ ፊተኛው ነው። አንተነ መስከረም ቀለማምና ውብ ግጥም ነው። አንተነ መስከረም ይላል ገብረ ክርስቶስ ደስታ። ማለቂያ በሌለው ደማቅ ሰማያዊ ከሩቅ ያለው ጋራ ተነክሮ ሀምራዊ በዚያ ላይ ደመናው እንደ ጥጥ ተነድፎ እየተራራቀ ሲያንጃብብ ተቃቅፎ አንተነ መስከረም የሐምሌን ጨለማ የነሐሴን ዝናብ የሻርከው አንተነህ በብርሃን ውበትህ የክረምት ወራት ሰማዩን ያስጌጠው የማርያም መቀነት በቀለም ያበደው ጤዛ ዋርሶታል መሬቱ ላይ ለቆ በቀይና ብጫ መስኩ ተለቅልቆ ወንዝና ጅረቱ ድንጋይና አፈሩ ሀገሩ ውብ ሆኗል ሜዳው ሸንተረሩ። እንቁጣጣሽ አንተ ስጦታህ የበዛ ለሰው መታሰቢያ ውበት የምትገዛ በሽቱ መዓዛህ ለውጠው ዓመቱ ይታደስ ያረጀው ፍጥረት ሌላ ይሁን ከምረው ዘመኑን ከአበቡ ዓመት በዓመት በወሩ ደረጃ ፍጥረት ይጓዝበት ፍየሎች ይዝለሉ ቅጠል ይበጥሱ ከተሰደዱበት ወፎች ይመለሱ ይልቀሙ እህሉን ይስሩ ቤታቸው ይስፈሩበት ዛፍ የደስ ደስ ያሰሙ ንቦች ይራኮቱ ይንጠራሩ አበቦች ይንቁ ይከፈቱ አንበሳ እንዳገልገል በመስኩ ይፈንጩ ከብቶች ሳሩ ይንጩ ሕፃናት ይሩጡ ይሳቁ ይንጫጩ ዛፎች ይተንፍሱ። የነፋሱ ጠረን ይሰራጭ በቦታው። ያው ወደ አደይ አበባነህ የመስቀል የበስቀል ደመራ ጠረንህ አልባብ ነው፣ አየርህ የጠራ የአገር ልብስ አንተነ ነጭ እንደ በረዶ፣ ሴም የሚያጌጥብህ ጠበብህን ነው ወስዶ። ቡቃያነህ እሸት ጓሚያ የበሰለ አረንጓዴ ልብስህ በጌጥ ተሳለ። ጥቁር አረንጓዴ፣ ብጫማ፣ አረንጓዴ ቀለም ቀለም ቀለም የሚስተካከልህ የሚያስንቅህ የለም። ሐዘን የምታረቅ የገነት ምሳሌ፣ ይታደል ወለላ ጠጁ በብርሌ፣ ይስከር በደስታ ህዝቡ ይሳሳቅ፣ ድምፁ እየተማታ ሙዚቃው ይፍለቅ፣ እንቁጣጣሽ ብለን እንስጥ ሰላምታ። ይጨብጨብ ለዝናህ፣ ይጨብጨብ ለስራህ፣ ይጨብጨብ ለመልክህ፣ አንተነህ መስከረም፣ ዘመን የምታድስ አስጌጠን በቀለም ዘመን የምታድስ አስጊጠ በቀለም ገብረ ክርስቶስ ስዕል ገጣሚውና ግጥም ሰዓሊ ተብሎ መገለጹ ልክ ነው ያሰኛል። የመስከረም ቀለምን አሰናኝቷልና፣ ቀለም፣ ቀለም፣ ቀለም ዘመን የምታድስ አስጊጠ በቀለም እያለ መስከረምን አንተ ነህ እያለ ውበቱን ቀለሙን ለራሱ እየነገረ አወድሶታልና እዮሀም ብሏል ገብረ ክርስቶስ። ከሙዚቃዎችም እዮሀ አበባይን ይዘው የተዜሙ በርካቶች ናቸው። የአስቴር አወቀ እዮሀ አበባይ አንዱ ነው። እዮሃ አበባዬ መስከረም ጠባዬ መስከረም ሲጠባ ወደ አገሬ ልግባ ወደ አዲስ አበባ እያለች በግሩም ጥዑም ድምጿ ስታዜም አስቴር የምርም መስከረምን ወዳጅና ናፋቂ መስከረምን ወደ አገሬ ሳልገባ አላሳልፍም ለማለቷ ምስክር ነው። ዜማው ግጥሙ የህዝብ ነውና አብሯት በደስታ የሚያዜመው ሰውም እልፍ ነው። ሆኖም የህዝቡን ዜማ በልዩ አዛዛሟ ዘይዋ ዋጅተዋለች። ሁሉም ሰው ልብ ውስጥ መቅረት የቻለና ከእንቁጣጣሽ አከባበር ጋር ላይለያይ እየተሳሰረ ውብ ሙዚቃ መሆኑ ብዙዎች ይመሰክራሉ። አስቴር ለመስከረም ለእንቁጣጣሽ ልዩ ፍቅር እንዳላት ከዚህ ቀደም ትናገራለች። በተለይ ባህር ማዶ ሳለች መስከረም ከመጣ ሀገሯ መገኘትን እንደምትሻ ትናገር ነበር። በተመሳሳይ የውሀ አበባዬ ስልት እንዲሁም ለአዲስ አመት ጓዝን ጠቅልሎ ወደ ሀገር መግባትን ሀሳብ አድርገው ከተዘፈኑ መካከል እየውሀ አበባዬ መስከረም ጠባ፣ ጓዜን ጠቅልዬ ወደ ሀገሬ ልግባ የሚለው የኩኩ ሰብስቤ ና የቴዎድሮስ ካሳሁን ሙዚቃ ይታወሳል። የበረሃው ዓለም ስደተኛ ሀገሬ ሳልገባን ያልተኛ እያለች የማይሞላውን የስደት ህይወት ኩኩ ስታዜም ቴዲ አፍሮ ደግሞ አበባዬ እዮሃ አበባዬ ብሎ ይቀበላታል። መስከረም በቢጫ ቀይ ቀለም ጃኗ ሰርቼ እንዳዳይ ፈክቼ ታየኝ ማታ የእንቁጣጣሽ ለታ አየው በልሜ ሀገሬ ላይ ሆኜ ከልሜ ስነቃ እዛው ነኝ ለካ እያሉ በመስከረም በእንቁጣጣሽ በሀገር መገኘትን በዮሃ ስልታዚ እዩ አበባን አዝማች አድርገው ከተሰሩ የመስከረም የአዲስ አመት ሙዚቃዎች በልዩነት የሚታወሰውና በዘጠናዎቹ ከተገኙት ውብ ሙዚቃዎች መሀል የሆነው የሀሊማ አብዱረህማን እዮሃ አበባ። ሀሊማ አብዱረህማን አበባው አበበ እዮሃ አበባ ላያው መጥቻለሁ ከገደሉ ካፋፍ ከገደሉ አብሬሁላለሁ ካጎረሰኝ እጅህ ርቄ ሰንብቻለሁ አቤ ያደግኩበት ናፍቆኛል መንደሩ እንዴት ከርሞ ይሆን ወገን ገራ አገሩ፣ እያለች አንጀት ድረስ ዘልቆ በሚያባባ ዜማና ግጥም በአባቷ የመሰለችው ሀገሯንና ናፍቆቷን ታወጋለች። ይህም እንደ ቀዳሚዎቹ በስደት ላይ ያለን ስሜት የቤተሰብ ሀገር ናፍቆት ያጋባል። ሆኖም ስደተኛው በሀገሩ ነዋሪውም አብሮ ስሜቱን እየተጋራ የሚሰማው ተወዳጅ ሙዚቃ ነው። መስከረም አዲስ ዓመት ይሄ ሁሉ በትት የዘሚንለት ነው። እናም ደስ ይላል መስከረም በዚህ ደግሞ ሙልጌታ ተስፋዬ ውብ ግጥም አለው። ደስ ይላል መስከረም የሚሰኝ የሁሉ ወር በረከት ከመስከረም መጥባት በኋላ ከመስከረም ደስታ በኋላ የሚመጣ እንደሆነ ነግሮን ይቋጫል። የአስራ ሶስት ወር ጸጋ የጥላውን ገሰሰ ሙዚቃም ከመስከረም የተሰጠን የአውድ አመት ዘፈኖች ቁንጮ ነው። በፀሐይ ብርሃን ደምቃ ክረምትና በጋ የትውልድ ማገር ያላት የአስራ ሶስት ወር ጸጋ ወግና ልማዳችን የወረስ ነው ካበው የአውድ አመቱ ትዝታ አይጠፋም፣ ያው ነው። ለ የሚቀጥለው ሙዚቃም አዲስ ዓመት በመጣ ቁጥር ቢሰማ የማይሰለች ና የመላው ኢትዮጵያውያን የጋራ ታሪክ የሆነውን የ አስራ ሶስት ወር ጸጋ ከበዓላት ሽታ ወግና ጠረን ጋር አቅፎ የያዘ ውብ ዜማ ነው በ አስራ ዘጠኝ ሰማኒያ የወጣች ሙዚቃ ግጥሙ በክፍለ ኢየሱስ አበበ ና ታምራት አበበ ሲሰራ ዜማው ደግሞ በታምራት አበበ የተደረሰ ነው ግንቦት ሰኔም አለፈ ደመና እያለበሰ ሀምሌ በክረምት ዝናብ መሬቱን እያራሰ ልጆች በየቤታቸው ለሆታ ሲጠራሩ ከጅራፉ ጩኸት ጋር የቡሄን በዓል ሲያከብሩ ሲልም ከትውልድ ትውልድ የተላለፈው የልጅነት ባህል ከወቅቱ መለዋወጥ ጋር አዋስቶ በዜማ ይናገራል ጥላሁን ገሰሰ ሌሎችም ውብ የዘመን መለወጫ የመስከረም ሙዚቃዎች አሉት እንቁጣጣሽ አንዱ ነው ክረምት አልፎ በጋ መስከረም ሲጠባ የሚለውም አለ በአበቦች መሀል ረክቷልባችን እያለም ያዜምበት ማለት ነው በመስከረም ምድር አረንጓዴና ቢጫ ለብሳ ትዋባለች። የአደይ ቢጫ መልክም ገጣሚ በእውቀቱ ስዩምን አደይ መነኮሰች አስብሎታል። አደይ መነኮሰች ከነማ ሆያይታ፣ ቢጫዋ አለበሰች፣ ንቦች ከበለሉ ለመስዋዕት ታጭቷል፣ ቁንጅና በሙሉ ሰለሞን ደነቀ ስርቅታይ በየአመቱ ከቡሄ እስከ እንቁጣጣሽ ባለው የአዲስ ዘመን መቀበያ ጊዜ ስርቅታ የተሰኘውና ትምህርት ቤት ተከፍቶ ሁሉም ረፍት ጨርሶ ለእንቁጣጣሽ ዝግጅት ቅዱስ ዮሐንስ ደርሶ ሁሉም ብቅ ብቅ ሲል አዳዲስ ልብስ ለብሶ ቤቱ ተጎዝጉዞ በለምለም ቄጤማ ታስነኪው ነበረ። እንዲህ በሚል ዜማ ጉታውን አባባ ለብሰው ጌቱን ቤቱ እያለ የሚቀጥለው ተወዳጁ ድምጻዊ ሰለሞን ደነቀ ሙዚቃ የበዓሉን አከባበር ድምቀትና ወደ ልጅነት ጣፋጭ ጊዜ በትውስታ የሚወስድ ሙዚቃ ነው። ከዚህ ሙዚቃ ጋር በተያያዘ ድምጻዊ ሰለሞን በሕይወት በነበረበት ወቅት ለጋዜጠኛ ጫወተው ፈገግ የሚያሰኝ ገጠመኝ ይታወሳል። ሰለሞን ስርቅታይን ን ዜማ ለመስራት ሲያስብ ሀሳቡ ከልጅነት እድሜ ጋር የተያያዘ መሆኑንና በእድሜ የሚያንሱ የድምጽ ተቀባይ ሕጻናት በማስፈለጋቸው ጥቂት ሕጻናትን መርጦና ስለ ሁኔታው አስረድቶ ለስላሳና ኬክ ጋብዞ ሙዚቃ ወደሚቀረጽበት ስቱዲዮ ይዟቸው ይሄዳል። ህጻናቱ የተነገራቸው የተቀባይነት ሚና ኩኩሉ ሲባል አለጋም አበባዮች ሲባል ለምለም ብለው እንዲቀበሉ ነበር። እስቱዲዮ ከደረሱ በኋላ ሰለሞን ህጻናቱን አስቀምጦ ከሙዚቀኞች ጋር የሙዚቃ መሳሪያዎችን በማሰናዳት ሂደት ላይ ተጠምዶ ለሰዓታት ረጅም ጊዜ ያጠፋል። ኋላ ላይም የዘፈኑ ቀረጻ ይጀመራል። ሰለሞን የራሱን ግጥሞች በሚገባ ከተጫወተ በኋላ ወደ ቅብብል ግጥሞቹ ተሻግሮ ሲያዜም የሚቀበለው ያጣል። ያኔ ወደ አመጣቸው ዞር ብሎ ሲመለከት ለካስ በሚሪንዳና በኬክ ጠግበው እንቅልፍ ይዟቸዋል። የአልፎ ህጻናቱን የማሳተፍ ሀሳብ ተሰርዞ በድምጻዊ ተዋጊ ሽመቤት ዱባልና ጥቂት ድምጻዊያን ተቀባይነት ሙዚቃውን ባማረ ሁኔታ ተሰርቶ ለህዝብ በቃ። መስከረም በስስ ጸሀይዋ ቆዳን የምትዳብስ በስስት የምትሞቅ መንጸባረቋ ላይን የሚሞላ ፍቅር ፍቅር የምታሰኝ መሆኗ ነቢይ መኮንን የተሰማው ይመስላል። የመስከረም ፍቅር በምትል ግጥሙ በኩል የመስከረም ጸሀይ ጥርሷን ለመፋቋ እድል ለመንቃቷ አለም ለመሳቋ ህይወት ለመፍካቷ ጭቃው ለመድረቁ ዝናብ ለመቆሙ አመት ለማለፉ ዘመን ለማበቡ ቀንሽና ቀኔ ነዶ ለመፋሙ የናፈቅሽው እኔ የጓጓሁት ፍቅርሽ ደርሶ ለመጣሙ ልብሽ ለመስፈኑ ልቤ ለማዜሙ ምን ያሻል ምስክር ለአለም ዘላለሙ መስቀል ወፍናደኝ ከተፈጣጠሙ ይላል ነቢይ መኮንን። በመስከረም በኩል ፍቅርን የዘፈነውና ለወዳሽ ከተዜሙ መካከል አዛዝ ያሙ እዝነትን የሚያጋባው ፉጨቱ መብሰልሰሉን የሚነግረን የጋሽ ግርማ ነጋሽ ዜማ ነው። ምን ነው ተለየሽኝ፣ መስከረም ሳይጠባ እንቁጣጣሽ እያልን ሳናጌጥ ባበባ በባ ያመል ማላባተ የእንኳን አደረሳችሁ ምኞትም በኋላ ነው የሚመጣው እንጂ ዜማውን የምትጀምረው የክረምቱ ወር አልፎ የበጋው መጥቷል፣ ሜዳው ሸንተረር ጋራው በአበቦች ደምቋል፣ ሸሞን ሟናዬ ውድ ሽቅርቅሩ ድረስ ለአውዳመት በአገር መንደሩ ስትል ነው ሀምልማል ሽቅርቅሯን በመስከረም ድረስ እያለች ትማጸናለች። በወራት መጀመሪያ በአዲስ አመቱ መግቢያ በልፈጥነህ ድረስልኝ በዘመድ መሰብሰቢያ አበባዮሽ ሲባል ሆያ ሆየ ሲጨፈር አውዳ መቱ እንዴት ያምራል ካንተ ጋማ ይሰምራል ካለች በኋላ ነው ለኛ የእንኳን አደረሳችሁ ምኞቷን የምታስከትለው የሙዚቃ መግቢያዋ ላይ የምታስቀድመው እልልታ ከሰው ጆሮ ሲደርስ አዲስ አመት አዲስ አዲስ አመት መሽጠቱ ያይላል። እንቁጣጣሽ እንኳን ደህና መጣሽ፣ በአበቦች መሀል እንምረሽነሽ የዘሪቱ ጌታሁን ሙዚቃ ነው። ግጥምና ዜማው በክቡር ዶክተር አርቲስት ተስፋዬ አበበ ፋዘር የተደረሰው ዜማ ከአዲስ አበባ በኩል ለሁሉ ኢትዮጵያውያን የእንቁጣጣሽ በዓል ብስራት መናገሩን ይዞ ዘመናት ተሻግሮ ቀጥሏል። የማሪቱ ለገሰ ከእንቁጣጣሽ ከወደ አመት ሙዚቃ ጋር የሚነሱ የመስከረም በረከቶች የመስከረም ሙዚቃዎች በጣም እልፍ ናቸው። ቦታት አንደበት የምንመረቅበት የዳዊት ጽጊያ ማናማን የቅርብ ወዲህ የአዲስ ዘመን ዜማዎች እኛ ዘመን ደግሞ መታወሻ ቀለም ነው። ግጥሙ የሀብተ ማርያም መንግስቴ ነው። ሀብተ ማርያም አብዛኞቹ የባል ሙዚቃዎችን ለት ብቻ የሚሰሙ ናቸው። ከዚህ አልፎ በአልም ላዘቦትም የሚሆን ሙዚቃ ነበር ለመስራት የታሰበው ቢልም የዳዊት ጽጌ አማን አማን የክታችን እንጂ ያዘ ቦታችን አልሆነም። ዳሩ የበዓል ሙዚቃዎችን ያስለመዱን ምግብና መጠጦቻችን ጋራ መጫወት ነው። ከዚህ በተለየ ግን ሌላኛውን የበዓል እሴታችንን ምርቃትን በማጉላት እንዳለው ሙዚቃው በዚህ መልኩ ተሳክቷል። አማን አማን አማን ይሁን አማን መስከረም አንድ እንቁጣጣሽ አዲስ ዓመትን ከተቀበልን በኋላ አጋማሹን አልፎ ደግሞ የመስቀል በዓል እንዲህ ሲደርስ የመስቀል አበባን ከመስቀል ወፍ ጋር ጭምር እንድናነሳ በአብዬ መንግስቱ በኩል እንጠራለን። የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ማን ያውቃል። ይሄ ግጥም በቅርቡ ወደ ሙዚቃ አምጥተው በመስራት በግጥሙ በኩል ሄኖክ ለማ ለዜመኝነቱ ደግሞ ድምጻዊት አዲስ ተጠራርተው በተለየ ሙዚቃ የቪዲዮ ቅንብር ያሁን መልካችንን የተጠጋ ታሪካችንን የሚተርክ ሆኖ ቀርቧል። እርግጥስ ተመልክታችሁት ይሆን? የእንቁጣጣሽ ስሜት ርቆ የመስቀልና የደመራ ድምቀት ሲጎላ ደግሞ የጸጋዬ ገብረ መድኅን ግጥም ግሩምና የደመራውን የመስከረምን ፍም ስሜት አግሎ የሚለኩስ ሆኖ እናገኘዋለን። ለመጨረሻችን እርሱን እናድርግ። በራ የመስቀል ደመራ በራ የመስቀል ደመራ የአደይ ችቦ እየፋመ እየጋመ እየውሃ እያስገመገመ እየተመመ የመስቀል ደመራ በራ በራ የአዲስ ዓመት ችቦ በመስከረም ሰብል አብቦ ከዋክብቱን ፈነጠቀ ርችቱን አንጸባረቀ ተኳለ አዲስ ደመቀ መስኩን በቀለማ ዝእርት በጥበባ አጥለቀለቀ ሸለቆው ተንቆጠቆጠ ተራራዋ አሸበረቀ እዮሃ እዮሃ በባዬ ምድር ህይወት ምድር ህይወት አፈለቀ ነጋ የአዲስ ዘመን ችቦ ፈካ ጸደይ አረብቦ። ሌሊቱ እንደ ጎህ ቀደደ፣ ጨለማው እንደ ቀን ጠራ፣ እንደ ውቅያኖስ እጽዋት፣ እንደ ጠፈር ኮከብ ደራ። ምድር ስጋጃ ለበሰ፣ የጌጥ አልባሳት ተቀባ፣ ሰማይ በእልል ታስተጋባ፣ እዮሃ መስከረም ጠባ። ነጋ የአዲስ ዘመን ችቦ፣ ምድር ህይወት አፈለቀች፣ የምስራቻ ዘርቷን አዲስ ቡቃያ ወለደች፣ የአደይ አበባ ለገሰች፣ ለአዲስ ዘመን አዲስ ብርሃን አዲስ መስከረም ገበየች። ነጋ የአዲስ ዘመን ችቦ ፈካ፣ ጸደይ አረብቦ በራ፣ የመስቀል ደመራ። ጸጋዬ ገብረ መድኅን፣ መስከረም 1963። ሙዚቃዎች ግጥሞች አሁንም ዛሬም ለመስከረም መዜም መገጠም ቀጥለዋል፣ በዓላትን ማድመቃቸውንም አሁን ድረስ ቀጥለዋል። መስከረም ልዩ በዓላችን። እኛም እንደተጠቀሱት እና ሌሎቹ አውድ አመትም በተለይ አዲስ ዘመንን ለመቀበል የሚኖረውን ስሜት የሚያጎለብቱ ሙዚቃዎች እንደሚመርቁት በመመረቅ ወጋችንን እንቋጭ። አመቱ ግጥማችን ይሁን፣ ሆሳዊ ይነሳ፣ የማይበጀን ገለል ይበል። ለከርሞ በአማን ያድርሰን። ለሀገርና ለህዝብ ደግ ደጉን ያምጣልን። እንደ በረሻኛ ከሰው በላይ ያውላችሁ። የእድሜ ጎዳና አይስጥልን። አገሩ ጥጋብ፣ ቀዬው ሰላም፣ አውድማውን ፍሬያማ ያድርግልን። አሜን። መልካም ዘመን፣ መልካም አዲስ አመት